ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ እግዚአብሔርም እንደተናገረው ለሳራ አደረገላት ሳራም ጸነሰች እግዚአብሔርም በተናገረው ወራት ለአብርሃም በርጅናው ወንድ ልጅን ወለደችለት አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው አብርሃምም ልጁ ይስሐቅ በተወለደለት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔርም ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው በእርጅናው ልጅን ወልጅ ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቃየችው፣ አብርሃምንም ይህች ባሪያ ከነ ልጇ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግ ሆነበት። እግዚአብሔርም አብርሃምን አለው፤ ስለ ባርያህና ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስቅ ዘር ይጠራልሃልና። የበራይቱን ልጅ ደግሞ ሕዝብ አድርገዋለሁ ዘርህ ነውና። አብርሃምም አሎ ተነሣ፣ እንጀራንም ወሰደ፣ የዋቅሞላንም ላጋር በትከሻ አሸክማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች በቤርሳቤህም ምድረ በዳ ተቅበዘበዘች። ውሃውም ካቅሟደው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በርሱ አጽኚው ትልቅ ሕዝብ አድርገዋለሁና። እግዚአብሔርም ዓይኗን ከፈተላት የውሃ ጒድጓድም አየች። ሄዳም አቁሟዷን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ። አደገም፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳም ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራው ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊልኮ ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔርም ማልልኝ። ነገር ግን ላንተ ቸርነትን እንዳደረግሁ አንተም ለእኔ ለተቀመጥክባት ምድር ቸርነትን ታደርጋለ። አብርሃምም እኔ እምላለሁ አለ። አቤሜሌክም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቤሜሌክም አለ ይህንን ነገር ያደረገውን አላወቅሁም። አንተም ደግሞ ምንም አልነገርከኝም? እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም ሰባት ቄቦች በጎችን ለብቻው አቆመ። አቤሜሌክም አብርሃምን ለብቻቸው ያቆማቸውን እነዚህ ሰባት ቄብ በጎች ምንድር ናቸው አለው። እርሱም እኔ ይህችን ከውሃ ጉድጓድ እንደ ቆፈርኩ ምስክር የሆኑኝ ዘንድ እነዚህን ሰባት ቄቦች በጎች ከጄ ትወስዳለ አለው። እኔ ይህችን የውሃ ጉድጓድ እንደ ቆፈርኩ ምስክር የሆኑኝ ዘንድ እነዚህን ሰባት ቄቦች በጎች ከጄ ትወስዳለ አለው። ስለዚህ የዚያ ስፍራ ስም ቤርሳቤ ብሎ ጠራው። ከዚያ ሁለቱ ተማምለዋልና በቤርሳቤህም ቃል ኪዳን አደረጉ። አቢሜሌክና የሙሹራ ወዳጅ አኮዞት የሰራዊቱ አለቃም ፊልኮም ተነስተው ወደ ፍልስጤም ምድር ተመለሱ። አብርሃምም በቤርሳቤህ የተምር ዛፍን ተከለ። በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።